ግንቦት 30 መጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች። የተማሩትን ስለ ማስታወስ። ወንድሞቻችን ሆይ ያስተማርኋችሁንና የተቀበላችሁትን ያላችሁበትን በእርሱም የምትድኑበትን ወንጌል አሳስባችኋለሁ። ያስተማርኋችሁን ታስቡ እንደሆነ በቃሌ አስተምሬያችኋለሁ። ያለዚያ ግን ማመናችሁ ከንቱ ነው። ስለ ጌታችን ትንሣኤና መገለጥ እኔ የተማርሁትን አስቀድሜ መጽሐፍ እንደሚል እንዲህ ብዬ አስተማርኋችሁ። ክርስቶስ ስለ ኀጢአታችን ሞተ፣ ተቀበረ፣ እንደ ተጻፈም በሦስተኛው ቀን ተነሣ። ለጴጥሮስ ታየው። ከዚህም በኋላ ለዐሥራ አንዱ ደቀ መዛሙርት ታያቸው። ከዚህም በኋላ ከአምስት መቶ ለሚበዙ ወንድሞች በአንድ ጊዜ ታያቸው። ከእነርሱ ብዙዎቹ እስከ ዛሬ አሉ፣ አንዳንዶቹ ግን አንቀላፍተዋል። ከዚህም በኋላ ለያዕቆብ ታየው። ኋላም ለሐዋርያት ሁሉ፣ ከሁሉም በኋላ ጭንጋፍ ለመመስል ለእኔ ታየኝ። ከሐዋርያት ሁሉ እኔ አንሳለሁና የእግዚአብሔርን ቤተ ክርስቲያን ስላሳደዱሁ ሐዋርያ ተብዬ ልጠራ የማይገባኝ ነገር ግን በእግዚአብሔር ጸጋ አሁን እኔ ባለሁበታለሁ። ለእኔም የሰጠኝ ጸጋው ለከንቱ የሆነብኝ አይደለም። እኔም ከሁሉ ይልቅ ደከሙሁ፣ ነገር ግን በእኔ ላይ ያደረው የእግዚአብሔር ጸጋ አጸናኝ እንጂ እኔ አይደለሁም። አሁንም እኔም ብሆን እነርሱም ቢሆኑ እንዲህ እናስተምራለን፣ እናንተም እንዲህ አምናችኋል። ስለ ሙታን መነሳት ክርስቶስ ከሙታን ተለይቶ ተነስቷል ብለን ለሌላው የምናስተምር ከሆነ እንግዲህ ከመካከላችሁ ሙታን አይነሱም የሚሉ እንዴት ይኖራሉ? ሙታን የማይነሱ ከሆነ ክርስቶስም ከሙታን ተለይቶ አልተነሳማ። ክርስቶስም ከሙታን ካልተነሳ እንግዲያስ ትምህርታችን ከንቱ ነው፣ የእናንተም እምነታችሁ ከንቱ ነው። እኛም በእግዚአብሔር ላይ የሐሰት ምስክሮች ሆነናል፣ ክርስቶስን አስነሳው ብለናልና። እንግዲያ ሳያስነሳው ነውን? ሙታን የማይነሱ ከሆነ ክርስቶስም ከሙታን አልተነሳማ። ክርስቶስም ከሙታን ካልተነሳ ማመናችሁ ከንቱ ነው፣ ገናም በኀጢአታችሁ አላችሁ። እንግዲያስ በክርስቶስ አምነው የሞቱ ጠፍተዋላ። በዚህ ዓለም ሕይወት ብቻ ክርስቶስን ተስፋ ካደረግነው ከሱ ሁሉ ይልቅ ጉዳተኞች ነን። አሁንም ክርስቶስ ከሞቱ ሰዎች ሁሉ አስቀድሞ ተነሥቷል። በመጀመሪያው ሰው ሞት መጥቷልና በሁለተኛው ሰው ትንሣኤ ሙታን ሆነ። ሁሉ በአዳም እንደሚሞት እንዲሁ በክርስቶስ ሁሉ ሕያዋን ይሆናሉ። ነገር ግን ሰው ሁሉ በየሥርዓቱ ይነሣል። በመጀመሪያ ከሙታን የተነሣ ክርስቶስ ነው። ከዚያ በኋላ በክርስቶስ ያመኑ እርሱ በሚመጣበት ጊዜ ይነሣሉ። እግዚአብሔር አብ መንግሥቱን እጅ ባደረገ ጊዜ ገዥም ሁሉ ንጉሥም ሁሉ ኃይልም ሁሉ በተሻረ ጊዜ ያን ጊዜ ፍጻሜ ይሆናል። ጠላቶቹ ሁሉ ከእግሩ በታች እስኪወድቁ ድረስ ይነግሥ ዘንድ አለውና ከዚያ በኋላ የመጨረሻው ጠላት ይሻራል፣ ይኸውም ሞት ነው። ሁሉን ከእግሩ በታች አስገዝቷልና ሁሉ ይገዛለት ባለ ጊዜ ግን ሁሉን ከሚያስገዛለት በቀር እንደሆነ የታወቀ ነው። ሁሉን በተገዛለት ጊዜ ግን እግዚአብሔር በሁሉ ቦታ በሁሉ ይሆን ዘንድ ያ ዕለት ወልድም ሁሉን ላስገዛለት ይገዛል።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 የሐዋርያት ሥራ። ጥቂት ቀንም ተቀመጠ። ከዚያም ወጥቶ በገላትያና በፍርግያ በኩል በተራ እየዞረ ሄደ፣ ደቀ መዛሙርትንም አጸናቸው። በእስክንድሪያም የሚኖር ንግግር የሚችልና መጽሐፍን የሚያውቅ አጶሎስ የሚባል አንድ አይሁዳዊ ሰው ወደ ኤፌሶን መጣ። እርሱም የእግዚአብሔርን መንገድ የተማረ ነበር። ስለ ኢየሱስ ክርስቶስም ሊያስተምርና ሊመሰክር ከልቡ የሚተጋ ነበር ነገር ግን የዮሐንስን ጥምቀት ብቻ ተጠምቆ ነበር። እርሱም በምኵራብ በግልጥ ይናገር ጀመር። ጵርስቅላና አቂላም በሰሙት ጊዜ ወደ ማደሪያቸው ወስደው ፍጹም የእግዚአብሔርን መንገድ አስረዱት። ወደ አካያይም ሊሄድ በወደደ ጊዜ ወንድሞች አጽናኑት፣ እንዲቀበሉትም ወደ ደቀ መዛሙርት ጻፉለት። ወደ እነርሱም በደረሰ ጊዜ በእግዚአብሔር ጸጋ ላመኑት ብዙ አስተማራቸው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 የእግዚአብሔርን መንግሥት ወደ እናንተ ቀርባለች በሏቸው። ነገር ግን ወደ ማናቸውም ከተማ ብትገቡ የዚያች ከተማ ሰዎችን ባይቀበሏችሁ ወደ አደባባይ ወጥታችሁ የእግራችሁን ትቢያ አራግፉ። ከከተማችሁ የተጣበቀብንን ትቢያ እንኳን እናራግፍላችኋለን። ነገር ግን የእግዚአብሔር መንግሥት ወደ እናንተ እንደ ቀረበች ይህን ወቁ። በፍርድ ቀን ሰዶም ከዚያች ከተማ ይልቅ እንደምትሻል ይቅርታንም እንደምታገኝ ነግራችኋለሁ። ስንክሳር ሊቀ ጳጳሳት ቅዱስ አባ ሚካኤል ዘእስክንድርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 30 በዚች ቀን ለአባቶች ሊቃነ ጳጳሳት ስልሳ ስምንተኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት አባ ሚካኤል አረፈ። ይህም አባት የቤተ ክርስቲያንን መጽሐፍት ስለተማረ በልቡም ማጠናቸው በቃሉም ማጤናቸው ከዚህም በኋላ ንጽሕት ሰውነቱ ከአምላክ በተገኘ የምንኩስና መንገድ በመጋደል ክብር ይግባውና የክርስቶስ ጭፍራ ልትሆን ወደደች። ወደ አስቄጥስ ገዳም ሄዶ በውስጡ ብዙ ዓመታት ኖረ። ቅስምናም ተሾመ። ከዚህም በኋላ በግብፅ አገር ወዳለ ወደ ሰንጋር ወጣ። በዚያም በዋሻ ውስጥ ራሱን እስረኛ አድርጎ አርባ ዓመት ኖረ። ከዚያም የሚበዛ ኖረ። በዚያም ዋሻ ውስጥ ታላቅ ተጋድሎ ተጋደለ። የትሩፋቱ የጽድቁና የእውቀቱ ፍሬ በተሰማ ጊዜ በእስክንድርያ ሀገር ሊቀጵጵስና ይሾሙት ዘንድ ኤጲስቆጶሳቱ ተስማምተው ወዲያውኑ ይዘው በወንጌላዊ ማርቆስ ወንበር ላይ ሊቀጳጳስና ሾሙት። በተሾመም ጊዜ በጎ አካሄድን ሄደ። የዚህን ዓለም ጥሪት ሁሉ ንቆቶ ከሚገባው ከሚያመጡለት ገጸ በረከትን አንድ ዲናር ወይንም አንድ ጥሪት አድርጎ አላኖረኝም። ከእርሱ በየጥቂቱ እየተመገበ ቀሪውን ለድሃና ለጦም አዳሪ ሰዎች ይሰጣል። ለአብያተ ክርስቲያናትም ለንዋይ ቅዱሳትም ለቅዱሳት መጻሕፍትም መግዣ ያደረገዋል። ሕዝቡንም ያስተምራቸውና ይገሥጻቸው፣ ይመክራቸውም ነበር አንድ ጊዜ ከመጽሐፍት አንድ ጊዜም ከቃሉ። መልካም አገልግሎቱንም በፈጸመ ጊዜ ክብር ይግባውና ጌታችን ከዚህ ዓለም ድካም ሊያሳርፈው የሕይወትንም አክሊል በመንግሥተ ሰማያት ሊሰጠው ወዶ የአንዲት ቀንና የአንዲት ሌሊት ሕመም በላዩ አመጣ። ከቶ አልተናገረም። በሚሞትበትም ጊዜ ክብር ይግባውና ጌታችንን አመሰገነው። ፊቱንም በመስቀል ምልክት አማተበ። ነፍሱንም ክብር ይግባውና በእግዚአብሔር እጅ ሰጠ። መላ ዕድሜውም ዘጠና ዓመት ከስምንት ወር ነው። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሐዋርያ ቆሮስ በዚችም ዕለት ከሰባ ሁለቱ አርድት አንዱ ሐዋርያ ቆሮስ አረፈ። ይህም ቅዱስ ጌታችን በሚያስተምርበት ወራት ሦስት ዓመት አገልግሎታል። ከእርገቱ በኋላም ሐዋርያትን አገልግሏቸዋል። ከእሳቸውም ጋር በመንፈስ ቅዱስ ተቀባብለን ነው። ከዚህም በኋላ ከሐዋርያ ጳውሎስ ጋር በመሆን መልእክቶቹንም ወደ ብዙ አገሮች ተሸክሞ በመውሰድ አገለግለው ከአይሁድና ከአሕዛብ ብዙዎቹን አስተምሮ የክርስትና ጥምቀትን አጠመቃቸው። ከዚህም በኋላ በምስራቅ ወዳሉ አገሮች ሄደ። ከምኩራቦችም ብዙ መከራ ደርሶበት ነበር። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ቅድስት አርዋ። በዚችም ዕለት ተጋዳይ የሆነች ፍትወተ ስጋን ድል ያደረገች፣ በበጎ ሥራዋም እግዚአብሔርን ደስ ያሰኘች ቅድስት አርዋ አረፈች። በረከቷም ከእኛ ጋር ይኖር ለዘላለሙ አሜን።